የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸውን መረጃዎች ይዘናል። በቅድሚያም ርዕሶቹ እናስደምጣቸዋለን። መንግስት የመኖሪያ ቤት ተጠቃሚነትን አጠናክሮ እንደሚቀጥል ተገለጸም። ጄኔራል ምግበይ ሻቢያን አናምነውም ሲሉ ተናገሩም። ዘሪቱ ከበደ በሰርጋው ቀን እንደምትጸጸት ገለጸች። ዋና ኮሚሽነሩ ፖለቲካዊ ችግሮች ፖለቲካዊ መፍትሄ ያስፈልጋቸዋል ብለን እናምናለን ሲሉ ተናገሩም። የኢቢሲ ህንፃ ለሌላ መስሪያ ቤት ተሰጠም።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 የቀድሞ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ህንፃ ለሌላ መንግስት መስሪያ ቤት ተሰጥቷል። ኮርፖሬሽኑ ህንፃውን ለቆ ወደ ሸጎሌይ ከገባ በኋላም ህንፃው ትልቅ ድሳ ሲደረግለት ነበር። አሁን ላይ የኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት ዋና ጽህፈት ቤት ቤቱን ቀድሞ ከነበረበት በመለወጥ መሀል ከተማ ወደ ቀድሞ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ህንፃ አዛውሯል ሲሉም የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገልጸዋል። ከንቲባዋ በአንድ ዓመት ጊዜ ውስጥ አስደናቂ የግንባታ ለውጥና ዘመናዊ የመስሪያ ስፍራ ጥበብን በማሳየት ለሰራተኞች እጅግ ምቹ የሆነም ስፍራንም መፍጠር ችሏል። ተቋሙ በአምስት ዓመት ጊዜ ውስጥ አርቲፊሻል ኢንቴሊጀንስ ህይወታችንን በፍጥነት በመቅረጽ ውስጥ ያለውን ስፍራ በሚያንጸባርቅና ሀገራችን በዚህ ዓለም አቀፍ የቴክኖሎጂ ውድድር በንቁነት መሳተፏን በሚያረጋግጥ መንገድ ከፍታ ላይ ደርሷል። ኢንስቲትዩቱ በጤና፣ በግብርና በአገልግሎት ዘርፍ እያደረገ ያለው የመሪነት አስተዋጽኦን እየተወጣ ሲሆን በክላውድ ኮምፒውቲንግ፣ ትላልቅ የመረጃ ቋቶች፣ የመረጃ ፍለጋ፣ ሮቦቲክስ እና ኢመርሲቭ ቴክኖሎጂዎች አቅሙን በማጉልበት ላይ ይገኛል ብለዋል። በቅርቡ የተጀመረው የአርቴፊሻል ኢንተሊጀንስ ስታርታፕ ማዕከል ደግሞ ይህንን ከባቢ የበለጠ ያጠናክረዋል። ዜጎች ሀሳብ ብቻ ይዘው በመምጣት ፕሮቶታይፕ ለመፍጠር ለማባዛት፣ ብለውም ከግሉ ዘርፍ ኢንቨስ ኢንቨስተሮች ጋር እንዲገናኙ እድል ያመቻቻል። እስካሁን 200 ሀሳብ ፈጣሪዎች በዚህ እድል ተጠቅመዋል። ዋና ኮሚሽነሩ ፖለቲካዊ ችግሮች ፖለቲካዊ መፍትሄ ያስፈልጋቸዋል ብለን እናምናለን ሲሉ ተናገሩ። የኢትዮጵያ ሀገራዊ ምክክር ዋና ኮሚሽነር መስፍን አርአያ ፕሮፌሰር ፖለቲካዊ ችግሮች ፖለቲካዊ መፍትሄ እንደሚያስፈልጋቸው ኮሚሽናቸው እንደሚያም ተናግረዋል። ዋና ኮሚሽነሩ ይህንን የተናገሩት ከፖለቲካ ፓርቲዎች ጋር በተካሄደው ውይይት ላይ ነው። ኮሚሽኑ በእስካሁኑ ሂደት የፖለቲካ ፓርቲዎችን ተሳትፎና ተካታችነት ለማረጋገጥ ከፓርቲዎችና የጋራ ምክር ቤቱ ጋር ሲሰራ መቆየቱንም ገልጸዋል። በዚህም መሰረት በኢትዮጵያ ውስጥ እየተንቀሳቀሱ ከሚገኙ የፖለቲካ ፓርቲዎች መካከል ከ80 በመቶ በላይ የሚሆኑት የሀገራዊ ምክክሩ ባለቤት ሆነው ንቁ ተሳትፎ እያደረጉ መሆናቸውን አስረድተዋል። ነገር ግን ሀገራዊ ምክክሩ አሁን በደረሰበት ምዕራፍ ያጋጠሙት ተግዳሮቶችም መኖራቸውን አልሸሸቁም አብዛኞቹ ፖለቲካዊ በመሆናቸው ፖለቲካዊ መፍትሄ ያስፈልጋቸዋል ብለን እናምናለን ሲሉ የገለጹት መስፍን እነርሱንም ዘርዝረዋል። ከነዚህም መካከል በትግራይ ያሉ ወገኖችና ባለድርሻ አካላት እስካሁን ባለው ሁኔታ ባለመካተታቸው ቁጥራቸው ውስን ቢሆንም የፖለቲካ ፓርቲዎችን በየራሳቸው ምክንያት በምክክር ሂደቱ ለመሳተፍ ፈቃደኛ አለመሆናቸው እና የተወሰኑትም ንቁ ተሳትፎ ሲያደርጉ ቆይተው ከመሳተፍ መታቀባቸውን አውስተዋል። የዋና ኮሚሽነሩ ንግግር ሲቀጥል አሉም በሚሏቸው ፖለቲካዊ ጥያቄዎች ምክንያት በትጥቅ ትግል ላይ ያሉ ወገኖች መኖራቸውና እነዚህም ኃይሎች በምክክር ሂደቱ ላይ እንዲሳተፉ ለማድረግ የሚያስችል ምቹ ሁኔታዎች አለመፈጠራቸው ከሚጠቀሱት ችግሮች መካከል ናቸው ብለዋል። በእነዚህ ተግዳሮቶች ላይ ኮሚሽኑ ስራዎችን ሰርቶ በማጠናቀቅ ውጤት እንዲገኝ በሁሉም ዘንድ ከፍተኛ ጉጉትና መጠበቅ ጋር ሲደማምር የሚፈጥረው ጫና ቀላል አለመሆኑ መረዳቱ አይከብድም ሲሉ አስገንዝበዋል። ፕሮፌሰር መስፍን ቀጥለው ያነሱት በተያያዘው የ2018 ዓመት ይከናወናሉ ባሏቸው ጉዳዮች ላይ አተኩረው የሰጡት ገለጻ ነው። ኢትዮጵያ በዚህ ዓመት ሁለት ዋና ዋና ጉዳዮችን የምታከናውንበት የታሪክ አጋጣሚ ተፈጥሯል ያሉት ዋና ኮሚሽነሩ እነርሱም ሀገራዊ ምክክርና ሀገራዊ ምርጫ መሆናቸውን አስምረውበታል። ሁለቱም በየራሳቸው ዓላማ የህግ ማዕቀፍ እቅድና በተለያዩ ተቋማት አስተባባሪነት የሚከናወኑ መሆናቸውን እንደጠበቀው ሆኖ የጋራ ጉዳዮችም አሏቸው ብለዋል። በመሆኑም እነዚህን ሁለት ጉዳዮች አጣጥሞ መጓዝ የሚቻልባቸውን ሁኔታዎች ማመቻቸትን ይጠይቃል በማለት አብራርተዋል። በጥቅሉ የምክክር ሂደቱን ወደ ቀጣዩ ሀገራዊ ጉባኤ ለማሸጋገር ትኩረት ተሰጥቶ ሊሰራባቸው ከሚገቡ ጉዳዮች መካከል በርከት ያሉት ፖለቲካዊ ይዘት ያላቸው ሆነው እናገኛቸዋለን ሲሉ አጽንዖት የሰጡት ዋና ኮሚሽነሩ፣ ለዚህም ነው ከፖለቲካ ፓርቲዎች ጋር መወያየት አስፈላጊ የሆነው ብለዋል። ያሉ ችግሮች ተፈተው ወይም በችግሮቹ መካከል በማለፍ ትግራይ እንደ ሌሎች ክልሎች በምክክር ሂደቱ መሳተፉ ከፍተኛ ጠቀሜታ እንዳለው ኮሚሽኑ ያምናል ሲሉም ገልጸዋል። ሀገራዊ ምክክር ኮሚሽኑን ከመሰረቱ አንስቶ አንሳተፍም ያሉ በኋላም ራሳቸውን ያገለሉ ፓርቲዎች መኖራቸው ይታወቃል። መስፍንም ይህንን በተመለከተ ሲናገሩም ከጅምሮ አንስቶ በየራሳቸው ምክንያቶች በምክክሩ ሳይሳተፉ የቆዩ ወይም ሲሳተፉ ቆይቶ ወደ መጨረሻው አካባቢ ከመሳተፍ የታቀቡ የፖለቲካ ፓርቲዎች ተሳትፎ የራሱ ጠቀሜታ አለው ሲሉ ተናግረዋል። ግጭቶች ረገብ ብለው በትጥቅ ትግል ያሉ ወገኖችን አሉን የሚሏቸውን የልዩነት አጀንዳዎች ወደ ምክክር መድረኩ የሚያመጡበትና በሂደቱ ትርጉም ያለው ተሳትፎ ማድረግ ያደረጋቸው ምክክሩን ይበልጥ ውጤታማ ለማድረግ የራሱ የሆነ በጎ አስተዋጽኦ አለው ብለዋል። የዩኒቨርሲቲ ተማሪዎች እንዲያስተምሩ የሚያስገድደው መመሪያ ሊተገበር ነው። የዩኒቨርሲቲ ተማሪዎች የሶስተኛ ዓመት ትምህርታቸውን ሲያጠናቅቁ ለአንድ ዓመት የሚያስተምር አገልግሎት እንዲሰጡ የሚያስገድደው መመሪያ በ2019 የትምህርት ዘመን ተግባራዊ መሆን ይጀምራል። ለመምህራን የሚቀርበው ጥቅማ ጥቅምና ደሞዝ በቂ አለመሆን ለመምህራን እጥረት ምክንያት እንደሆነ የትምህርት ሚኒስተሩ ፕሮፌሰር ብርሃኑ ነጋ ለምክር ቤት አባላት ተናግረዋል። ይህም አዲስ መምህራንም በበቂ ሁኔታ ለማፍራት አስቸጋሪ እንዳደረገው ገልጸዋል። የመጀመሪያ ዲግሪ ያላቸው ግለሰቦች የአንድ ዓመት የማስተማር ዘዴ ፔዳጎጂ ኮርስ በመውሰድ ለመምህርነት ብቁ መሆን እንደሚችሉ ሚኒስትሩ ጠቁመዋል። በዚህም የመምህራንን ቁጥር ለማሳደግ ይቻላል ብለዋል። የዩኒቨርሲቲ ተማሪዎች ለአንድ ዓመት የማስተማር አገልግሎት ሲሰጡ የበለጠ የመምህርነት ሙያ ፍቅር ሊያጎለብቱ እንደሚችሉም ገልጸዋል። ባለፈው ዓመት ከቅድመ መዋዕለ ህጻናት እስከ 12ኛ ክፍል በሀገሪቱ አጠቃላይ የመምህራን ቁጥር 625 ሺህ የነበረ ሲሆን በዚህም ዓመት ቁጥሩን ወደ 700 ሺህ ለማሳደግ እየተሰራ መሆኑን ገልጸዋል። ጄኔራል ምግበይ ሻቢያን አናምነውም ሲሉ ተናገሩ። ከትግራይ ጦርነት አዛዥ መሀል አንዱ የሆኑት ጄኔራል ምግበይ አለም በትናንትናው ዕለት የምዕራብ ግንባር የሰራዊት አዛዦችን ሰብስበው እንደነበር ተሰምቷል። ጄኔራል ምግበይ በዚህ ስብሰባ ላይ ሻቢያን አናምነውም ማለታቸውን ተዘግቧል። በዚህ ወታደራዊ ስብሰባ የህወሓት አርሚ 13 አርሚ 17 ና የአርሚ 11 ከኮር በላይ እና የኮር አዛዦች መገኘታቸው ታውቋል። በስብሰባው ላይ ጄኔራሉ በአፋር የመሸጉት የሀራ መሬት ታዛቂዎች እኛን ሊያጠፉ የተነሱ ናቸው እና ጥላቶቻችን ናቸው ሲሉ መናገራቸውን ዘገባው ጠቅሷል። ከዚህም በተጨማሪም ከሻቢያ ጋር የተጣመርነው ለፖለቲካ እንጂ አምነነው አይደለም ብለዋል። በስብሰባው ከተሳተፉት መሃል አንድ ከፍተኛ የኩር አዛዥ እኛን የሚበላን ሀራ መሬት አይደለም በነፃ መሬት ያለው ኃይል እኛን ከመብላቱ በፊት የትግራይ ህዝብ ያጠፋናል እና መፍትሄ እንፈልግ ማለታቸው ተጠቅሷል። ስብሰባው ባለመግባባት ይጠናቀቅ ነበር የሚለው ዘገባው ጄኔራል ምግበይ ስብሰባውን አቋርጠው መውጣታቸው ተገልጿል። ዘሪቱ ከበደ በሰርገዋ ቀን እንደምትጸጸት ገለጸች። ዘሪቱ ከበደ ከእንዳለ ጌታ ከበደ ጋር ባደረገችው ቃለ መልስ ጥቂት ያልተጠበቁ ሊባሉ የሚችሉ ንግግሮች አድርጋለች። ከነዚህ መካከል አንዱ እሷና የቀድሞ ባለቤቷ ላቃቸው መንግስቱ በሰርጋቸው ቀን የፈጸሙትና በወቅቱ ብዙ የተባለለትን አመፅ፣ እሷ ጥቁር ልብስ እሱ ነጭ መልበሳቸው የተመለከተ ነበር። በወቅቱ ይህንን ያደረጉት ግዴታ የለብንም የረጃጅሙ ነገር አይመለከትን በሚል የአመፅ ስሜት መሆኑን አምና ዛሬ ላይ ሆና ስታየው ግን ይህ የህፃን ስራ እንደነበር ትናገራለች። እውነትም ግዴታ አይለብንም፣ ግን ከዛ ያለፈ ቁም ነገሮች ግን ሚስ አድርገናል። የተጎዳንበት ነው። ትዳር ከአመፅም ጋር ብዙ የሚስማማ አይደለም። በራሱ የመገዛት ነው፣ የቃል ኪዳን ነው፣ ትላለች ዘሪቱ። በወቅቱ ድርጊታቸው እንደ ባህል ሰባሪና እንደ ትልቅ ድፍረት የታየ ቢሆንም ዛሬ ላይ ዘሪቱ ያንን የአመፅ አካሄድ ጥበብ የጎደለው እና ትዳር ከሚጠይቀው እውቀትና ዝግጅት ውጪ የተደረገ የልጅነት ስሜት እንደነበረ አድርጋ መተቸቷና መጸጸቷ ያልተጠበቀ ነበር። መንግስት የመኖሪያ ቤት ተጠቃሚነትን አጠናክሮ እንደሚቀጥል ተገለጸ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ መንግስት ዜጎችን የመኖሪያ ቤት ተጠቃሚ የሚያደርጉ ስራዎችን አጠናክሮ ይቀጥላል ሲሉ ተናግረዋል። ምክትል ጠቅላይ ሚኒስትሩ በኮምቦልቻ ከተማ ቦርከና ክፍለ ከተማ ውስጥ ለአቅመ ደካሞችና አረጋውያን የተገነባውን አብሮነት የጋራ መኖሪያ ጎብኝተዋል። ባለፉት ዓመታት መንግስት ለሰው ተኮር ፕሮጀክቶች ልዩ ትኩረት ሰጥቷል ያሉት ምክትል ጠቅላይ ሚኒስትር ተመስገን በከተማዋ የተከናወነውን ስራም አድንቀዋል። 36 አባወራዎችን ተጠቃሚ ያደረገው የጋራ መኖሪያም 42 ሚሊዮን ብር ወጪ የተደረገበት ሲሆን በከተማ አስተዳደሩ፣ ባለሀብቶችና በማህበረሰቡ ትብብር የተገነባ ነው። በተያያዘም ሚኒስተር ተመስገን ጥሩና የኮምበልቻ ከተማ አስተዳደር የዲጂታላይዜሽን የስራ ሂደትን ተመልክተዋል። ጃፓናውያን በቻይናና በታይዋን ጦርነት ቢቀሰቀስ ጣልቃ መግባት ይመርጣሉ ተባለ። ከግማሽ ያህሉ 48.8% የጃፓን ህዝብ በቻይናና በታይዋን መካከል ግጭት ቢፈጠር ሀገራቸው ጣልቃ ገብታ ታይዋንን እንድትከላከል እንደሚደግፉ አንድ አዲስ የህዝብ አስተያየት መስጫ ሳጥን አመለከተም። በኪዮዶ ኒውስ እሁድ ይፋ በሆነው በዚህ የስልክ ጥናት 64% የሚሆኑ ምላሽ ሰጪዎች ቶኪዮ ወታደራዊ አቅሟን ለማጠናከር የመከላከያ በጀቷን እንድትጨምር እንደሚፈልጉም ገልጸዋል። ይህ የህዝብ አስተያየት የወጣው አዲሷ የጃፓን ጠቅላይ ሚኒስተር ሳናኤ ታካይቺ ቤጂንግ ታይዋንም በኃይል ለመጠቅለል የምታደርገው ሙከራ ለጃፓን ህልውናን አደጋ ላይ የሚጥል ሁኔታ ሊፈጥር ይችላል በማለት ወታደራዊ ምላሽ ሊያስነሳ እንደሚችል ከተናገሩ በኋላ ነው። ይህን አቋም ጃፓን በጉዳዩ ላይ ከነበራት የቀድሞ ጥንቃቄ የተሞላበት አቋም የለወጠ ነው ተብሏል። የጠቅላይ ሚኒስትሯን ንግግር ተከትሎ የቻይና መንግስት በቤጂንግ የጃፓንን አምባሳደር ጠርቶ እጅግ ተንኮለኛ ሲል በገለጸው አስተያየት ላይ ጠንካራ ተቃውሞን አሰምቷል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሊንጂያን ንግግሩ በግልጽ ቀስቃሽ እና አንዲት ቻይና የሚለውን መርህ የሚጥስ ነው ብለዋል። ቃል አቀባዩ ጃፓን አስተያየቷን በአስቸኳይ ካላስተካከለች የሚያስከትለውን ሙሉ ኃላፊነት ትወስዳለች ሲሉ አስጠንቅቀዋል። አክለውም የታይዋን ጉዳይ የቻይና የውስጥ ጉዳይ እንደሆነ እና ጃፓን ጣልቃ ለመግባት የምታደርገው ማንኛውም ሙከራ እንደ ወረራ ይቆጠራል ብለዋል። በተያያዘ ዜና በጥናቱ መሠረት ስልጣን በያዙ በአንድ ወር ጊዜ ውስጥ የጠቅላይ ሚኒስትር ታካይቺ የተቀባይነት በ5.5% በማደግ 69.9% መድረሱ ተዘግቧል።